ጾመ ሐዋርያት ሰኔ ሁለት ቀን ተጀምሮ ሐምሌ አምስት ቀን ይፈጸማል። የቀናውን የእግዚአብሔርን መንገድ የሚያጣምም እንደዚህ አይነት ሰው እኔ በፍጹም አይቼ አላውቅም። ተመልከቱ ዛሬ በስውሯ ማርያም የታየውን ተአምር። በሰማይ ላይ ቅዱስ ጊዮርጊስ ከነፈረሱ። ይሄንን ተአምር ሸር፣ ኮፒ ሊንክ እያደረጋችሁ ለዓለም አዳርሱ። ይህ በእውነት የሚገርም ተአምር ነው። ተመልከቱ። አይታየም፣ አይታየም

ጾመ ሐዋርያት ሰኔ ሁለት ቀን ተጀምሮ ሐምሌ አምስት ቀን ይፈጸማል። ይህን ጾም ሐዋርያት መንፈስ ቅዱስን ተቀብለው የወንጌልን መልእክት ከዓለም ዳር ለማዳረስ እና ለመስበክ ወደ ዓለም ከመውጣታቸው በፊት በአንድነትና በህብረት ጾመውታል። መጀመሪያው ከእርደተ መንፈስ ቅዱስ ከጰራቅሊጦስ ማግስት ሰኞ ሲሆን ፋሲካውም የጴጥሮስ ጳውሎስ የእረፍት በዓል ሐምሌ አምስት ነው ተያይዞም ሰኔ ሁለት ቀን የሚከብሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ዮሐንስ መጥምቀ መለኮት ፍልሰቱ፣ ቅዱስ ኤልሳ ነቢይ ፍልሰቱ፣ አባ ቀውስጦስ ኢትዮጵያዊ። ወርሃዊ በዓላት፦ ቅዱስ ታዲዮስ ሐዋርያ፣ ቅዱስ ኢዮብ ጻድቅ ተአጋሲ፣ ቅዱስ አቤል ጻድቅ፣ ታላቁ ቅዱስ አባ ጳውሊ ገዳማዊ፣ ቅዱስ ሳዊሮስ ዘአንጾኪያ፣ አባ ሕርያቆስ ዘሀገረ ብህንሳ።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 የተናገርኩትን አንድ ማስተካከል ብፈልገው ሐሳብ አለ። ኢየሱስ ከማርያም ስጋ ነስቷል። ያኔ ከማርያም ስጋ አልነሳም ብዬ የተናገርኩት ስለ ኦኬ። አሁን ጥያቄው ምንድነው? እንደ እንደ እንግዲህ እንደሰማችሁት ሰው ለመዳን ግዴታ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን ማመን ካለበት፣ ይህ ወዳጃችን ፍጹም ሰውነቱን ክዶ ስለነበረ የዳኑ አሁን ባለፈው ቀን ነው ማለት ነው ወይ? ከዛ በኋላ ተጠመቀው ይሄንን ሲያምን ወይስ ይህንን ሳያምን የተጠመቀው ጥምቀት በቃ ተቆጥሮለት ዝም ብሎ ቀረ። በደንብ አድርጋችሁ አስተውሉ፣ ፕሮቴስታንቶች ምን ያህል በትምህርት ላይ እንደሚቀልዱ ማለት ነው። እንኳን ለጾመ ሐዋርያት በሰላምና በጤና አደረሳችሁ፣ አደረሰን። ስንዱዋ ቅድስት ቤተ ክርስቲያናችን በአዋጅ ከደነገገችልን ሰባቱ አጽዋማት መካከል ይህ በዓለ ጳራቅሊጦስን ካከበርን በኋላ የምናገኘው ጾመ ሐዋርያት ነው። አብዛኞቹ ክርስቲያኖች ይህ ጾም በሰኔ ወር ስለሚጾም የሰኔ ጾም የሚል ስያሜ ሰጥተውታል። ይሄንንም ጾም ሐዋርያት ጾመውታል። እነርሱም ጌታችንን አብነት አድርገው ጾመዋል። ጌታችን የትምህርትና የታምራቱን መጀመሪያ ጾም እንዳደረገ ሁሉ እነርሱም ትምህርት ከማስተማራቸው፣ ታምራት ከማድረጋቸው በፊት ጾም እንደሚቀድም ከጌታቸው አብነት አድርገው ጾመውታልና እኛም እነርሱን አብነት አድርገን እንጾመዋለን። እነሆ የማቴዎስ ወንጌል ምዕራፍ 9 ከቁጥር 14 ላይ የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው ጌታ ሆይ እኛ ፈሪሳውያን ብዙ እንጾማለን፣ ያንተ ደቀ መዛሙርት ግን አይጾሙም ብለው ሐዋርያትን ከሰዋቸው ነበረ። እነሆ እነርሱ ሙሽራቸው ከርሱ ጋር ያለ ሚዜዎች ስለሆኑ አሁን ሊጾሙ አይገባቸውም፣ ነገር ግን ሙሽራቸው ከነርሱ በተወሰደ ጊዜ ይጾማሉ ባላቸው አምላካዊ ቃል መሰረት እነሆ ሙሽራቸው ኢየሱስ ክርስቶስ ወደ ሰማያ ሰማያት ካረገ መንፈስ ቅዱስን ከሰደደላቸው በኋላ እነርሱ ይህን ጾም ጾመውታል። እኛም እነርሱን አብነት አድርገን ይህን ጾም እንጾመዋለን። ከሁሉ በላይ በምትሆን ሐዋርያት በሰሯት በመካከላችን ባጸኗት፣ በአንዲት ክብርት ቤተ ክርስቲያን እናምናለን።